አስር ከአስራ ሁለት ቀን ይሆናል። ቻናሉ ላይ ቪዲዮ እንዳትለቀቅ በየቦታችሁ እየመጡ ያቺ ፋንት አለባሽ ዋጋ እንደገና ህዝብና ትውልድ እንዲጠፋ አሁንም አንገታችሁ ላይ መስቀል አድርጎ ክርስቲያን ሆኖ እምነት ማይፈቅድ ስራ እየሰሩ የተለያየ ቤታችሁ ነው። ምስጋና ሰጣችሁ ያላችሁ እግዚአብሔር አምላክ ያከብራችሁ። እንደ ሩት ምድርት ላይ እየለመለማችሁ ጠላቶቻችሁ እያቃጠላችሁ እንድትሄዱ በሩት ስም ምስጋና ላቀርባችሁ እወዳለሁ። ቲጂ አንድ ጨምር። ያ ዩቲዩብ እሮችሁ ሩት ፎቶ ለጥፉ። ለምንድን ነው የምትለጥፉ ፎቶ? በራሳቸው አይዲያ ነው። ዜናም እንደቀጠለ ነው። ሰሞኑ አብርሃምና ሮታ ተፋቱና ፍቺም ተፈጽሞ ተብሎ እሷም ከሕይወቴ ሁላችሁ ውጡ ብላ ካስተናገረች በኋላ ዛሬም ያለ ስምና ያለ ፎቶሽም ማስራት አንችልም እያሉ የሴት ሴትና የወንድ ወንዶች የወንድ አልጫና የሴት አልጫ ዛሬም የሩታ ፎቶ እየለጠፈ ተስፋለን ስምንት አመትም የተፋቸው እንደገና የሚገናኙበት መንገድ አለ እያሉ እነሱ የሚያሳስር ነገር አለ እያሉ የሩቲና የሩት ልጅ ስም እርግዝና ስም እየጠሩ 24 ሰዓት ፎቶም እየለጠፉ ይሰራሉ። ይሄ ብቻ ሳይሆንም ይሄ ብቻ ሳይሆንም ባልዮ ጨምሮ እይታ ሲቀነስ ምሮ ለጥፎ ፍራሽ ላይ በአደባባይ ዝሙት እያሳፋፋ ባልና ምስት እንዲለዩ እንደፈለጉ በሀገራችን ላይ እንዲሆኑ ትዳር ያዙትን ትዳር እንደፈለጉ ወንድ በላይ ሆኖ፣ ሴት ዝቅ ሆና ተረግጣ እንደ ድሮ ቅድማዎች

ስድስት እና ሰባት ቪዲዮ በየቀን እየተሰራ የሚፈስት የሩታ ፎቶ ካገኘው እኛ ባለን ከመዳን ቤት ወጥተን በእናንተ ላይ ኃይለኛ ሽጉጥ ደቅነን ህይወታችሁ እናጠፋለን እያለ የሩታ ደጋፎች በአክብሮት መልእክት፣ ለቡታጅራ የሴትና የወንድ ልጆች መልእክት እያስተላለፉ ይገኛሉ። እኔም በራሴ በኩል አገር ሩለታ አንዳንድ ደግሞ እ ሩታ ያመጣ አብርሃም ታደሴ ነው ያመጣ እያላችሁ የምታሽቃበጡ የባንጋልና የፓኪስታን ተራፊዎች እና የዝሙት አስተባባሪዎች የሆናችሁ ለምን አልጠራ? እሱ ማን ነው? ጠቅላይ ሚኒስትር ነው። እሱ እሱ እዚህ አንፈልግ። ኦኬ ስለዛ ያኒ ከፍቅር ጋር የአምስት ዓመት ፍቅረኛው ሲባል በእኛ ላይ ሲጫወት እና የመዳም ቅመሞች የተለያየ ህመም ውስጥ እንዲገቡ የተፈቀደበት ዘመን የዛሬ ሁለት ዓመት አልፎ ውሸት ሆኖ እንደተገኘ ዛሬም የተደበቀ የሩታ ማንነት እስከሚወጣ ድረስ በስሞ የምትነገዱ እና ያለ ስም ስም የምትሰጡት ዛሬም እሷ ከባሏ ጋር ተለይታለች፣ ተፈታለች ተብለን እኛ በአራት ነጥብ ከተዘጋን፣ እናንተ ግን እየመጣችሁ ፎቶ እየለጠፋችሁ ለእይታና ሌዶ ይኖራል ብላችሁ የምትሰሩት እንድታቆሙ በአክብሮት አሳስባችኋለሁ። አንድ ሰው ከህይወቴ ውጡ ካለው ማውጣት ነው እንጂ ደጋግሞ ፎቶ እየለጠፋችሁ ከምትነግዱ ይበቃል። ከዛሬ ሁለት አመት ሙሉ ፎቶም እየለጠፋችሁ የዶራል ምንጭ መሆኑ አውቃችኋል። ዛሬ እለትም ደግሞ እንዴት ያላንቺ እንኖራለን እያላችሁ ከምታሽቃበጡ ወደ ራሳችሁ ተመልሳችሁ ሩት ሀብት ለእኛ እንድትወ እንፈልጋለን እየመጣችሁ በመዳም ቅመሞች ላይ አርቲስት አደዱ ራሳችሁ ችላችሁ እዛ እንድትኖሩ አሳስባችኋለሁ። ትውልዱ ውሸት አታስተምሩ ባይ ትውልዱ ውሸትና ዝሙት በውሸትና በዝሙት ጆሮአችሁ እንዲደነቀር እኛ አንፈልግም። እኛ አገሬ አሌም መጨረሻ አሌም መጨረሻ መግቢያ ወይስ ማረፊያ ኢትዮጵያ ተብላ የተባረከችው አገር በስልሳ ስድስት እና በዝሙት እንድትደረዝ እኛ አንፈልግም እያለ የአገር ፍቅር ያሉና የእህትና የእናት ፍቅር ያሉት አሁንም እየተዋጉ ይገኛሉ። ወደ ራሳችሁ ተመለሱ። በኛ ይብስባችኋል እያላችሁ በስቶሪ ላይ ከምታሽቃበጡ እንዲሁም ቢቀራችሁ ይሻላል። እኛ ለእናንተ የዶራል ምንጭ እና የስኬታችን ምንጭ ነው እንጂ ከአሜሪካ ወይስ ከእንግሊዝ ወይስ

የማንን እምነት አንድ ሰው ትዳር ያለ ሰው ሌላ ሴት ጋር ኢትዮጵያ ላይ ሲጀመር ይሄ በድራማ ላይ የለም። በነገራችን እውነቱን ለመናገር ማለት ነው ድራማ የሚሰሩ እንደዚህ አይደለም። ትምህርት የሌለው ትውልዱ የሚያበላሸው አንደኛ ነገር ምንድነው? የምንማረው አንድ ሰው ሚስቶ ማንከባከብ አለብኝ ወይ ሌላ ሴት መላላስ አለብ? ክብር ያለው ትናንትና ብሩክ ማለት ነው።

ምንም የገጥም ልሽ ሩትዬ ማለት ነው። ኑና አዳምጡኝ! ኑና አዳምጡኝ! የግጥም ሪስ የሩቲ ሀብቴ እህቴ የቲክታክና የዩቲቪ እራስ ምታት የሆነች በኮመንትና በድምስ ጠላቶቹ ከእግሯ በታች ያስወደቀች ጀግና ማናት ብላችሁ የምትፈልጉት ልንገራችሁ። በአዲሱ ስም እሩትዬ፣ በሁለተኛው ስም ደግሞ ትራሴ ትባላለች። በየሄደችበት ቦታ ሁሉ ጠላቶች ይፈራሉ፣ ይንቀጠቀጣሉ። በድምፅ ስታወራ ወይኔ ወይኔ አትንኩባት ይላሉ፣ እጅ አትሰጣም ይላሉ። ራችሁ የኔ ጀግና የኔ ክሩ ላይ እና ማለት ነው። ዜናሽ ተመችቶኛል፣ የምሬ ነው።

እና ዜና፣ እሺ የም ሄጅበት በጣም ደስ የሚል ለመቀጠልማ። እንደው አድርጉ ጸሎት አድርጉን እርትዬ ሁላችሁም። አሁን በዚህ ሰዓት ለምን አልመጣችም ምናምን እናተ በሉ፣ ያው መውለጃ ሰዓት ስለሆነ ይደክማታል። በቃ አሁን እኛ የምንፈልገው ወልዳለች ብለን ለመስማት እንጂ ሌላ ነገር አያስፈልገ። አሁን መጣሽ አልመጣሽ የምንልበት ሰዓት አይደለም፣ ምክንያቱም በዚህ ሰዓት ይደክማታል። ታውቃላችሁ፣ ብዙ ጊዜ ካሜራ ላይ መጠቀምን ጥሩ አይደለም። ብቻ ባለች በሰላም ሆና በሰላም ወልዳ ወልዳለች ብለን ለመስማት ሁላችሁ በጸሎታችሁ አስቧት። ሁላችሁ መስለመችሁ ክርስቲያኖች በየ ሃይማኖታችሁ ጸሎት አድርጉላት። እኛ አሁን ናፍቃናለች። በእርግጥ ብትመጣልን ደስ ይለናል፣ ግን ድሞ ምን መረገ አይቻልም። ከጎና ሆኑ በሰላም ወልዳ ድሞ ወልዳለች ብለን ለመስማት ያብቃን ሁላችን። ያን ቀን ነው እኔም በጉጉት ምናፍቃት ይች ቀን ነው እና ያ ነገር የምንማከሉ በአርጎታት በጸለታችሁ ሁላችሁ በጸለታችሁ አስቧት። ሙስሊም ያለው መዘሙር ያለው ሰው እዚህ ጋር ተናርጎ አርገ በመዘሙር ስልክ ሰው አንድ መዘሙር በየራሳችሁ ሃይማኖት በምታምሉበት አምነን ሁላችሁ ፎቶ ሆናችሁ የራሳችሁ ክርስቲያን አርጎ አድርጎላት እሺ። ከዚህ ሰዓት ማን የሚያስፈልገን ነገር አይደለም። ብዙ ነገር እያየ ነው። እሷን ለመጣል እሷን ለመውደቅ ነው። እሷ አንድ ነገር አሁን እስካሁን እሳ ቪዲዮ ከለቀቀች አስራ አምስት ቀን ነው፣ አስራ ሁለት ቀን ነው፣ አስራ ሁለት ቀን ምናምን ሆኗታል እንግዲህ ከለቀቀች ማለት ነው። ግን በእሷ ብዙዎቹ እየሰሩ እንዲህ ናት እንዲህ ናት እያሉ ነው። ግን እኛ የምንፈልገው እሷ ሰላም ሆና ወልዳለች የሚለውን ድምጽ ለመስማት ብቻ ነው። እኔም እናንተም እንደኔ ነው ብዬ አስባለሁ። እና ይህንን ነው